በአውስትራሊያ ታሪክ እንደ አይቫን ሚላት በንጹሐን ነፍስ ላይ የተጫወተ አንድም ሰው አይገኝም በሶስት ዓመቶ ውስጥ የጠለፋቸው ወሲባዊ ጥቃት ያደረሰባቸውና አሰቃይቶ የገደላቸው ሰዎች ቁጥር በጥቂቱ ሰባት ደርሷል አይቫን ለመንገድ አይሆንም አስተዳደጉ ወይስ እሱ በእርግጥ ለመግደል የተፈጠረ ሰው ሆኖም የዛሬው የወንጀል ታሪካችን ቅኝት ነው አብራችሁን ቆዩም

አውስትራሊያ በቱሪስቶች ተመራጭ ከሆኑ ሀገራት ተርታ ትመደባለች። በየአመቱ ከ5 ሚሊዮን በላይ ሰዎች ይጎበኟታል። አስተማማኝ ሰላም ካላቸው ሀገራትም ቀዳሚዋ ተደርጋ ትወሰዳለች። ይህንን መልካም ገጽታዋ ግን አይቫን ሚላት ጥላሸት ቀብቶታል። እሱ ለምን ገዳይ የሆነ ለሚለው ጥያቄ ባለሙያዎች የተለያዩ መላምት ሰጣለውም። ሁሉም ባለሙያዎች ግን በአንድ ነገር ይስማማሉ፣ ለሱ ማሰቃየትና መግደል የደስታ ምንጭ ነው ሲሉም። ቤተሰባቸውን በዚህ ጨካኝ ሰው የተነጠቁ አስተያየት ሰጪዎች ፈጽሞ የሰው ስሜት የሌለው ሲሉ በምሬት ይገልጹታል። አውስትራሊያኖቹ ጄምስ ጊብሰን ና ዲቦራ ኤበረስት፣ ጀርመናዊያኖቹ ሲሞን ሽሚድል፣ ጋቦር ኢጎባር ና አኒያ ሀብሽድ፣ እንግሊዛውያኑ ጆዋን ዋልተርስ ና ክሮላይን ክላርክ እነዚህ ሰባት ነብሳት በጀርባቸው ሻንጣቸውን አዝለው በተለያየ ጊዜ ወደ ታዋቂው ቤላንጎ ጫካ ገብተዋል። አንዳቸውም ግን በሕይወት ከዚህ ጫካ አልወጡም። በአውስትራሊያ የሚገኙ ነብሰ ገዳዮች ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ ሁሉም ነብስ ተገዳዮች በቂ ፍቅር ያላገኙ በልጅነታቸው ጥቃት የደረሰባቸውና እንክብካቤ ጎደላቸው ናቸው። ኤቫን ምላትም ጭቅጭቅ ከበዛበት ወላጆች የተገኘ ልጅ ነው። አራት ታላላቅ እና ዘጠኝ ታናናሽ ወንድም እና እህት ያለው አይቫን እድገቱ ያለ ቤተሰብ ፍቅር ነበር። ቤተሰቡ ለመሳሪያ የነበረው ፍቅር ደግሞ የተለየ እንደሆነ ታናሽ ወንድሙ ጆርጅ ይናገራል። አይቫን ከ14 ልጆች ጎልቶ ለመታየት የሚያደርገው ጥረት ለቤተሰቡ ስጋት ነበር። ታናሽ እህቱ በመኪና አደጋ ስትሞት ቀድሞ በስፍራው ደርሶው የታቀፋት አይቫን ነበር። ገና በለጋ ዕድሜው ደም የተመለከተውና የእህቱን ደም በእጁ መንካቱ ህይወቱ ላይ ተጽዕኖ ሳያሳድርበት እንዳልቀረ ባለሙያዎች ይናገራሉ። በጉርምስና ዘመን ያለቃውን መኪና ወስዶ አልመልስም ብሎ እስከ ማስፈራራት መድረሱ የአይቫን የወንጀል ህይወት የመጀመሪያው የደወል ድምፅ እንደነበር የቀድሞ አለቃው ይናገራሉም። ከዚህ ጊዜ ጀምሮ እሱ በተለያዩ ወንጀሎች እስር ቤትን ደግሞ ደጋግሞ ረግጠዋል። ሁለት ቱሪስቶችን አስገድዶ መድፈሩ ደግሞ ከተራ ወንጀል ወደ አደገኛ ወንጀል መሸጋገሩን በግልጽ ያሳየበት አጋጣሚ ነበር። በወቅቱ ጥቃት የደረሰባቸው ሴቶች እንደማይከሱት አግባብተው በህይወት የለቀቃቸው ቢሆንም ፖሊስ ጭምጭምታ ሰምቶ አይቫን በቁጥጥር ስር አዋለው። ሴቶቹ ግን በፍርሃት አይቫን ላይ መመስከር አልፈለጉም። ከቀናት በኋላ ከእስር ተለቀቀም። ይህ አጋጣሚ ለሶ አንድ ነገር አስተምሮታል። ሰዎች ላይ ጥቃት አድርሰው በህይወት መልቀቅ እንደሌለበት። አይቫን የ30 ዓመት ጎልማሳ ያለ የ17 ዓመት ታዳጊ አገባም። በገባ በወጣ ቁጥር የሲኦልን ስቃይ ያሳያት ጀመር። ታዳጊዋ ጨርቄን ማቄን ሳትል ብሩ ብላ ጠፋች። በሚስቱ ድርጊት የተናደደው አይቫን የቤተሰቦቿን ቤት በሳት አወደመው። የሚቀጠቅጣትን ሚስቱን ከፈታ በኋላ ሌላ የሚቆጣጠረውን ሰው መፈለግ ጀመረም። ቱሪስቶች የሚያዘወትሩበትን የቤላንጎ ጫካ ላይ አማተረም የዚህ ቤተሰብ የመሳሪያ ብዛት ቅጥ የለውም። አይቫን ከህግ በላይ ነው። የፈለገውን የመሳሪያ አይነት ይዞ ባሻው ቦታ ይንቀሳቀሳል። አካባቢው ገጠራማ መሆኑ መሳሪያ ሲተኩስ ሁሎ ቢያድሮ ሀይባ የለም። አይቫን በሰዎች ላይ ጥቃት ማድረሱን እንደማያቆም ያሳየበት አንድ አጋጣሚ ተፈጠረም። አንድ ቀን አንድ እንግሊዛዊ ወደ ቤላንጎጫ ከመስመር ለመሄድ መንገድ ላይ እጁን ያውለበልባል አይቫን መኪናውን ያቆመው ና ተቃራኒ አቅጣጫ በመጣ መኪና በመሳፈር ህይወቱን አተረፈም። የገጠመን ሁሉ በቅርብ ርቀት በሚገኝ ፖሊስ ጣቢያ ተገኝቶ ሁኔታ ሞላም። ፖሊስ ግን ጉዳዩን እንደ ተራ የዘረፋ ወንጀል ነበር የተመለከተው። ይህ ወጣት ለፖሊስ የሰጠው ቃል ግን በጣም የሚያስፈልግበት ጊዜ ሩቅ አልነበረም። ይህ እንግሊዛዊ በዚህ መልኩ ከመለጠ በኋላ በአካባቢው ምንም አይነት ወንጀል ሳይፈጸም ወራት ተቆጠሩም። ወጣቱ እድለኛ ነበር። ሁለት ወጣት ለፖሊስ አሳወቁም። አውስትራሊያ ከግርስ ክራሷ ታሰሰች። ከአራት ወራት በኋላ ሁለት የአገር አቋራጭ ሯጫዎች የሁለት ሴቶችን አስክሬን አገኙም። አስክሬኖቹ የተገኙበት ስፍራ ቀደም ብሎ እንግሊዛዊ ፖሊን ካመለጠበት አካባቢ መሆኑ ተረጋገጠም። የአስክሬኖችን መገኘት ተከትሎ ወንጀለኛውን ለመያዝ አንድ ግብረ ኃይል ተቋቁሞ ወደ ስራ ገባም። ሴቶቹ ከመገደላቸው በፊት ብዙ ጥቃት ደርሶባቸዋል። በመጨረሻ ግን በጥይት ተደብድበው መገደላቸው ተረጋገጠም። የአይን ምስክርና ተጨባጭ ማስረጃ በሌለበት ወንጀለኛውን መያዝ የማይታሰብ ነው። ፍንጭ ቢገኝ በሚል ታዋቂው የፎረንሲክ ሳይኪያትሪስት ዶክተር ሮድ ሚልተን በስፍራው ተገኝተው አንዳንድ ነገሮችን ተመለከቱ። ከዚያም የራሳቸውን መላምት አስቀመጡም። ገዳዩ አሉም፣ በሰው ስቃይ የሚደሰት ሰው ነው። ገዳዩ መሳሪያ የሚወድና ሴቶችን አጥብቆ የሚጠላ ከመሆኑ ባሻገር ሰውን በኃይል መቆጣጠር የሚፈልግ ነው ሲሉ ዶክተሮ አከሎም። ዶክተር ሮድ ያስቀመጧቸውን ባህር የሚያሳይ ማን ሊሆን ይችላል ብለው የገመተው የአካባቢው ፖሊስ በቀጥታ ወደ አንድ ቤተሰብ ተመለከተም። ችግር ባለበት ቦታ ሁሉ የዚህ ቤተሰብ አባላት አይጠፉም። ጸብ ባለበት ስፍራ እነሱ ይገኛሉ። መሳሪያ ይወዳሉም። ይህ ቤተሰብ የአይቫን ቤተሰብ ነው። ነገር ግን በጥርጣሬ ብቻ ፖሊስ ምንም ማድረግ አይችልም። የቤተሰቡንም ቤት መበርበር ፈጽሞ ህገ ወጥነት ነው። በእያንዳንዱ የቤተሰብ አባላት ላይ ግን ክትትሉን አጠናክሮ ቀጠለም። የፖሊስ ጥርጣሬ ከ14 የቤተሰብ አባላት አምስተኛው አይቫን ሚላት ላይ አይሏል። ከአንድ አመት በኋላ ደግሞ በአንድ ማገዶ ለቃሚ ሁለት አስክሬኖች ተገኙም። የኋላ ኋላ አውስትራሊያኖቹ ጀምስ ጊብስ እና ዲቦራ ኤብረስት መሆናቸው በአስክሬን ምርመራ ተረጋገጠም። የነዚህ ወጣቶች አማሟት ስቃይ የበዛበት እንደነበር ማረጋገጥ ተቻለም። ፖሊስ በዚህ ጫካ ውስጥ ሌላም አስክሬን ይኖራል በሚል በአውስትራሊያ ታሪክ ቀዳሚው የተባለ መጠነ ሰፊ አሰሳ ተደረገም። ለአንድ ወር በቆየውና 300 ፖሊሶች በተሳተፉበት የ78 ኪሎ ሜትር አሰሳ የሶስት ሰዎች አስክሬን ተገኘም። በአጠቃላይ በጫካ ውስጥ የተገኘውን የአስክሬን ብዛት ሰባት አደረሰው። ፖሊስ ገዳዩን በቁጥጥር ስር ለመዋል የማህበረሰቡን ድጋፍ ጠየቀ። በዚህም መሰረት 5119 ሰዎች ጥቁማ ሰጡም። ከነዚህ ጥቁማዎች መካከል ቀደም ብለው የአይቫን የመኪና ብር ከፍቶ በህይወት ያመለጠው እንግሊዛዊ ፖሊንስ አንዱ ነበር። ወደ አውስትራሊያ በመብረር የዘረፈውንና ሊገድሎ የሞከረውን ሰው በጣቱ ጠቁመው። ሌላ ማንም አልነበረም፣ እሱ አይቫን ሜላት ነው። በወጣቱ ላይ የግድያ ሙ ቤታቸው ውስጥ የማስቀመጥ ልማድ እንዳላቸው የፎረንሴክ ባለሙያዎች ይናገራሉ። አይቫር ላይ ትንሽ የደም ፍንጣቂ ተገኘች። የወጣቷ ካሮላይን ሊሆን እንደሚችል ተገመተም። የደም ናሙና ወደ እንግሊዝ ተልኮ ምርመራ ሲደረግበት ከእናትና አባቷ ጋር ተመሳሳይ ሆኖ ተገኘም። በተጨማሪም የሟች ካሮላይን ቲሸርት አዲሷ ፍቅረኛው ለብሳው መታየቷ ፖሊስ አይቫንን ከሱ ለማስቀጣት እንደሚችል ተማመነም። ከማስረጃዎቹ ባለፈው አይቫን አቃቢ ሕግ ለሚጠይቀው መስቀለኛ ጥያቄ አንድ ምላሽ መስጠት አልቻለም። በመጨረሻም በሰባት ሰዎች ግድያ ወንጀለኛ ሆኖ የተገኘው አይቫን ሜላት በድሜ ልክ ጽኑ ስርዓት እንዲቀጣ ተወሰነም። በቂ ፍቅርና እንክብካቤ ያላገኙ ልጆች ገዳይ ሊሆኑ ይችላሉና ሳይቃጠል በቅጠል። ሰላም።